ስለዚህ አብረሽ እስከ ዛሬ ድረስ እንከራከርልህ ነበረ። አሁን ደግሞ እንድንፈርድብህ አስገደድከን ማለት ነው። ወይም ደግሞ ፎቶ ፖስቱልንና እኔና እንፍረድ። ተመልካች በሙሉ አይቶ ይፈርዳል። የዛኔ በነገራችን ላይ ሩታ ስትናገር ከሰማችኋት ከሆነ አንተም ሕይወት አለ እሷም ሕይወት አላት እያለች ነበረ። አንተም እያለ እሷም እያላት እያለች ሲቀጥል ደግሞ ሕይወት እንዳላት ባለፈውም ሰምቻለሁ እኔ ማለት ነው። ሕይወት እያላችሁ ከሌላ ወንድ ጋር የምትጃጃሉ አላወራንም፣ አልተገናኘንም ብለህ ነበረ። ዱባይ ከመጣ ዱባይ ከመጣ አላወራሁም ብለህ ነበረ ሰሞኑ። አሁን እንዴት ብቅ አለች ታዲያ? አሁን እንዴት ዱባይ ላይ አው ደውላለኝ አለች አስር ጊዜ። ግን አሁን እኔ ዱባይ ነኝ ከመጣሁ አወራሻለሁ ብያታለሁ አልክ። ሰሞኑ እኮ አላወራሁም ብለሃል አብረሽ፣ ሰሞኑ እኮ አላወራሁም ብለሃል። ታዲያ ሁለታቸውም በድላሃቸው ነው ብለን የምንወስደው ወይስ ምን አድርገህ ነው ብለን የምንወስደው? ረ እናንተ ሳውንስ እኮ በቃ የለም እንትን አላችሁን እኮ የምሬ ነው። ምራችሁ። እኛ በዚህ በኩል እንከራከራለን፣ በዛ በኩል የሚመጣው ሌላ። ሲቀጥል ደግሞ ኤፍሬም ማለት ነው፣ ወደ ቡታጀራ ሄደዋል አላልክም? ወይስ እንደዚህ ሆነው ነው የሄደው? ወደ ቡታጀራ እንዴት ብለው እንደዚህ ሆነው ሄዱ? ስልኳን ጥሎት ሄደዋል። በነገራችን ላይ ኤፍሬም ናፍረድ ቅንብር ነው ወይስ አይደለም ሲለው፣ ኤፍሬም እንዳውም ፊቱን ያዘና አጨማደደ ማለት ነው። ከዛ በኋላ ተንፍሶ ነው የሄደው ማለት ነው። ለምን የተፈጠረ ታዲያ? ፎቶሾፕ ነው ሲባል ፎቶሾፕም አይደለም ማለት ነው። ኤፍሬም እንዴት መናገር አቃተው? እንዴት አፉ ተሳሰረ እንዴት አፉ ተሳሰረ? እኔ አሁን ማንም ላይ መፍረድ አልችልም። እውነት ለመናገር እኛን እናንተን መከታተል እናቆማለን እንጂ ማለት ነው። እንደዚህ ማለት እየተቃጠልን አንሎ አንኖርም። ዩቲዩበሮች ራሱ ስንባል ጥቃቅኖቹ እንደተባልንም እውነት ለመናገር በእነሱ መስራት መቆም አለብን። ለምን እንደሆነ ታውቃላችሁ? ይሁን በቃ ሁሌ ጥሩ ነገር አይመጣም። ሁሌ ይሁን የሚያስጠላ ነገር ይሁን እሺ። እርጉዝ አይደለሽ ምሮታዬ፣ እሺ አንቺ ላይ አይፈረድም። በነገራችን ላይ አንቀሽ ኤፍሬምን ደግሞ ደስ ብሎኛል ስላልፈተፈትሽው ማለት ነው። እና ከኤፍሬም ጋር ብቻ እንዳይጣሉ ፋሚሊም አያገባውም እናት አባትም አያገባውም ወንድምም አያገባውም ልትይ ነው ወይ እያላት እንግዲህ እየተከራከሩ ነበር። በዚህ ጣጣ ውስጥ ደግሞ እንዳገቡ ያደርጉና ነገር እንዳታመጡብን እባካችሁ፣ ችግራችን እዛው ፍቱ። አሁን ፎቶሾፕ ማቀናበር ጊዜው የረቀቀበት ጊዜ ነው። በእርግጥ ፎቶሾፕማ እንደሚሆን አትጠራጠሩ። በእርግጥ ሰሞኑ ለሰርግ ሄደዋል። ለሰርግ ቢሄዱም ማብረሽ እንዴት ብሎ ነው ከሷ ጋር ፎቶ የሚነሳው? እንዴት ነው ፎቶ ተነስተዋል ብሎ ተብሎ የሚታስበው? ሌላ ደግሞ አይ አብረሽ አሁን እኮ ሳንወድ በግድ ለመፍረድ ባይናችን አላየን በቃ ቆመን አላየንም። እዛ ጋር እነሱ ጋር አይደለንም። እንዴት ብለን ነው የምንፈርደው? እስካሁን ድረስ ነፃነት መታ ቅርብ ጊዜ እያወራኝ ዱባይ እየሄደ ጊዜ ነው ያለችው። በነገራችን ላይ እሷ እሷ እኮ ብላለች። አብረሽ አንተ ነህ እኮ አላወራሁም ያልከው የነበረው፣ አንተን አላወራሁም፣ አልተገናኘን በጭራሽ አልክ። አሁን ፎቶ መጣና ፎቶ ይሄ ፎቶ የሰርጉ ቀን የተነሳሁት ነው አልክ። እሺ አጠገብህ መታ ፎቶ የተነስታ ነው ነፃነት ወይስ ሳታየት አጠገብህ ቆማ ፎቶ ሌላ ሰው አንስቷችሁ ነው ወይስ ምንድን ነው ይሄ ፎቶ የሰርጉ ቀን የተነሳሁኝ ፎቶ ነበረ አለ እሁድ የነገ ሳምንት እሁድ ሰርግ ነበረ ቡታጀራ ላይ። ይሄ ደግሞ የታወቀ ነው። እነሱም ተናግረዋል። አብርሽ ወደ ቡታጀራ ሲሄድ፣ ሌላ ደግሞ ኤፍሬም ወደ ቡታጀራ ሄደዋል ብለሃል ዛሬ ማለት ነው። እኛ ራሱ እኮ ውሸጣ ማስደረጋችን እኮ እዚች ሚዲያ ላይ የምር ላ እስከዚህ በኋላ እንደዚህ ጥያቄ ራሱ ጠይቀና እና መጣም በውስጥ መስሎ። ምክንያቱም እኛ ራሱ ውሸታም እየተባለ ስለሆነ ሄደዋል። መሄዱ ትክክል ነው ብለሃል። መሄዱ ትክክል ነው። ታዲያ የት አለ? እንደዚህ ሆነው ተጣልጠው ሄዱ? ስልኳን ወርውሮ ሄደ ነው ወይስ ሳይሄድ ነው? ሄደ እያለ የምትሰክሰን እና ለማንኛውም እኔ እውነት ለመናገር እሱ ራሱ አሳዘነኝ ዛሬ እንደዛ ሲጨቃጨቆ ከርታ አየጋ ለምን አንገቱን ደፍቶ እንትን ሲል ማለት ነው እና አሁን ትረዳታለህ ብዬ አስባለሁ፣ ኤፍሬም በደንብ አድርገህ ትረዳታለህ። ለምንድን ነው የምትረዳት? አሳየችህ። ስታሳየህ አንገጥህ ደፋህ። አየህ አይደለ? ይሄ ነው እንግዲህ ስራው ማለት ነው። ሌላ ምንም ነገር የለም። እኛ በዚህ በኩል እንጫወታለን። ልጅቷ ሩታ ላይ ስትፈርዱ የነበራችሁ እንግዲህ አሁን ትረዳላችሁ ብዬ አስባለሁ። አብረሽ ደግሞ ተረጋግቶ ማስረዳት ብሎ ነገር የለም ሁሌ ምክንያት ትደረድራለህ እያለችው ነበረ እና ኧረ፣ ችግራችሁ ተነጋግራችሁ ፍቱ። ሲጀመር ነጻነት ህይወት እንዳለሽ ይኸው ሩታ ራሱ ይፋ አደረገችብሽ። እንዴ በዛ ላይ ደግሞ ይሄ ለምን አልፖስተውም? እሷ ራሱ አልፖስተችው። ስለዚህ እሷ ራሱ እየተከሰከሰች ነው ማለት ነው። ሌላ ህይወት እያላት፣ ሶሪ፣ የነጻነት ደጋፊዎች ምክንያቱም ሰሞኑ ራሱ እኛ ተልኮልን አልኮ ቪዲዮ እና ፎቶ ተግባባል፣ ተልኮልን አልኮ። ሩታ ራሱ ተናገረች፣ የራሷ ፕራይቬሲ የራሷ ህይወት አላት፣ ይበጣብጥባታል እያለች ነበረ። የሚበጣብጥ ነገር ይበጥብጣቸው። እና ውድ ቤተሰቦች ምን አይነት ስሜት እንደተሰማችሁ እናንተ አላቅም። እውነት ለመናገር እኔ ደንግጫለሁ። ለምን እንደደነግጥ ታውቃላችሁ? ቪዲዮ እንደዛ አሳይታ ኤፍሬም ሲደነግጥ፣ አብርሽም ደግሞ ኮስተር ብሎ የሆነ ቦት ፓርት ላይ ቅይር ነው ያለው ማለት ነው እና ቀይር ቤልም ደግሞ ፎቶሾፕ ነው እያለ ነበረ። ፎቶሾፕ እና ትክክለኛ ፎቶ ደግሞ እሷ አለብኝ ህይወቷ ይበጠብጥባታል፣ ህይወቷን ያበላሽባታል። ፕራይቬሲ ነገር ነው አይመለከተንም። ፖስች ይሩታ፣ አይመለከተንም ፕራይቬሲ ነገር ወይም ደግሞ የራሷ ህይወት የአሁን ያለጥኝ ህይወት ይበላሽ ይሻሻል ወይም ደግሞ ትዳርዋ ይበተናል፣ ይበተን። ምክንያቱም ወዳና ፈቅዳ ነው ፎቶ የተነሳችው ከሱ ጋር አደለም። ወይም ደግሞ አቀናብረዋ ሚሆን ታቀናብረ። አይመለከተንም። በሰጪ እሷ በታወጣው እኔ አላወጣም ብለሽ ዝም አትበይ። እንዳውም ሰው ማወቅ አለበት ማለት ሁሉም መስማት ማወቅ አለበት። እሷ እንደዛ አድርጋ ፎቶሾፕም ታድርገው፣ አብረሽ ግን ተነስተ ከሆነ እውነት ለመናገር እንዳይፖሰት አድርግ ይፖሰት እያለ ነበረ። ግን እግዚአብሔርን ብሎም ምለዋል ከሰማችሁት ከሆነ ማለት ነው። ፖስቲቭና ሰው አይቶ ይፍረደን እያለ ነበረ። ብቻ እናንተ እኮ ግራ ነው የምታጋቡት ሁሌ ማለት ነው። አረገዘች እርጉዝ ናት ተብሎ ደግሞ በእርግዝና ሰዓት ማረፍ ባለባት ሰዓት ጭቅጭቅ፣ ሁሌ ንዝንዝ፣ የሚያስጠላ ነገር። ኧረ ወደዛ እኔ አላቅም፣ ምን አይነት ስሜት እንደተሰማቸው አላቅም። ውድ ቤተሰቦች፣ የእውነት ለመናገር ከዚህ በኋላ እንደዚህ በቃ ትኩር አደርጋቸው ለመከራከር ራሱ በጣም ይከብዳል። እሷም ምን ይዛ ምን እንደምትመጣ አናቅም። ኤፍሬም ግን ሄደዋል ብለዋል። እውነት ለመናገር አብርሃም ማለት ነው መሄዱ ትክክል ነው። ሄደዋል ብለዋል። ይሄ ቪዲዮ ከተቀረጸው በኋላ ስልኩ ወርውሮት ሄዶ ይሁን አላቅለትም፣ እና መቶ ሄደዋል ነው ያለኝ እሱ ራሱ ማለት ነው። ነገር ግን ከዚህ በኋላ እኔ ጠይቅ ጠይቀ ይመላመጣም የምር እንደዚህ ወሬ ከዚህ በኋላ በውስጥ መስመር እንደዚህ በቃ ሄደዋል ተመለሱ፣ እንደዚህ ይፋ አያደርጉም ሲጀመር ብዙ ጊዜ። ስለዚህ እኔ እንደዚህ አይነት ጥያቄ ጠይቄ አላመጣም። ይቅርታ የምትጠይቁኝ በብዛት ደግሞ በውስጥ መስመር ራሱ የምትጠይቁኝ አላቸው። እኔ ጠይቄ አላመጣም። ለምን እኛ ራሱ ውሸታም እያስደረገን ነው ያለው። አሁን ሄደዋል አለ ይኸው። ቪዲዮ የተሰራው በነገራችን ላይ የተቀረጸበትን ቦታ እኔ እንጃ። ብቻ ለማንኛውም እኔ ከዚህ በኋላ ጥያቄ ጠይቄ አላመጣም። ይቅርታ በባመጡት ነገር ወይም ደግሞ እዚህ ጋር በፖሰቱት ነገር ሀሳብ አስተያየት እንሰጣለን። ከዛ ውጭ ምንም ልንል አንችልም። ፎቶሾፕ ደግሞ ሊያደርጉባቸው ይችላል። ፎቶሾፕ ሊቀናበርበት ይችላል። ይሄ ልጅ ምክንያቱም ጠቅላላ እዛ ቡታ ጀራይ፣ ወይም የሰፈር አካባቢ ሰው በሙሉ ተነስቶባታል እኮ አታይም እንደ ፎቶሾፕ ላይ ያቀናብሩበት ፈልገህ ነበር ያቀነብሩበል። አሁን ራስኮ ብዙ ነገር እያሉት ነው፣ ከሃዲ እያሉት ነው፣ ስንት ነገር እያሉት ነው። ብሬ ቀየረው ይሁዳ እያሉት ነው። ከሰማህ ከሆነ ምንም ትከታተላለህ ብዬ አስባለሁ። አውታያቸው አለ እና ውድ ቤተሰቦቼ? መጨረሻው እናያለን። ገና ድጋሚ ሌላ ፓርት እንጠብቃለን እንጂ ይህንን ደግሞ እንዴት ብለን ነው አሁ ከነጻነት ጋር ተነስተዋል ብለን የምንፈርደው? መፍረድ አንችልም አሁንም ቢሆን ነገር ግን ለሩታ እንግዲህ አይታችኋታል። እንትን አውጥታለች ምንድን ነው ጽሁፍ ቴክስት ምናምን እያለች ነበረ ማለት ነው። እና ለእነሱ ነው ያዩት እንጂ ለእኛ አላሳዩንም። እውነት ለመናገር አብረሽ እንዲፈረድብህ እያደረክ ነው ማለት ቢቀርባችሁስ፣ አሁን እንደዚ አይነት ነገር የምር ቢቀርባችሁስ በቃ እስከ መቼ ለምሳሌ እስከ መቼ የሚባል ነገር እኮ አለ እስከ መቼ ጭቅጭቅ እስከ መቼ ነው የምትጨቃጭቁት ኤፍሬም እና ሩታ ብቻ እንዳይጣሉ እኔ እውነት ለመናገር ሲከራከሩ ወይም ደግሞ ሲጨቃጭቁ በጣም ነው የደነገጥኩኝ ሁለቱ ኤፍሬም እና አያገባም አያገባሽም እንዴት አያገባኝም ቤተሰብም አያገባም ወይ ምናምን ሲል እኔ ደንግጫለሁ ሌላ ደግሞ ይሄን ቴክስቶ አብረሽ የሆነ ቦታ ቀይር አለ የሆነ ቦታ ደግሞ ብቻ ናላቅ አላቅም ውድ ቤተሰቦች እናንተ ምን አይነት ስሜት እንደተሰማችሁ ማድሬ ሰላሙን ነውትኝ ወድ ቤተሰቦች